አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዚህ ዲ ፋሚሊ ቤተሰብ እንዴት ናቸው? ሰላም ናችሁ? ከኛ ጋር ሁሉ ሰላም ነው፣ አልሐምዱሊላህ። አሁን ደግሞ የመጣሁት እንግዲህ የማሻን ወቅታዊ የቤት ዋጋ ነው። አንድ ሁለት ቤቱ ይጀምርቻለሁ፣ የተና ዋጋቸው ማለት ነው። ይሄ ባለቀለሙ ቤት ጎን ላይ ያልተገረፈው ቤት ተጀርባም ያሳያችኋለሁ። አንድ ነጥብ አራት መቶ ሺ ነው እያሉ ያሉት እና ቦታው ደሞ ቆጆ ቦታ ላይ ነው እናት ከውስጥም ደግሞ ያው ልስን ነው ልሱ የሚያምር ነው። ቤቱ አላለቀለትም። ብዙ አስጨርሶ የሚለው ነገር አለው። ለዛ ምን ዋጋው የቀነሰው ሰርቪሱም ገና አልተሰራም። ሰርቪሱም ዋናው ቤት ብቻ ነው የተሰራው። ይሄ ሰርቪሱ ቦታ ይሄ እንደምታዩት ነው። ተጎንና ተጎን ያለው ሰርቪስ ተሰርቷል። ይሱ ቦታ ብቻ ክፍት ነው። እና ውድ ጓደኞችና እህቶች የምላቸው ነገር አረብ ሀገር ያላቸው ልጆች ቤትና ቦታ ሳትገዙ ገዙ ቤት ታስተካክሉ ሀገራቸው አትግቡ። እንደወጣቸው ጠንክሮ መምጣትን የሚያክል የለም እና ደግሞ አሁን ደግሞ ኔላ ቤት አሳያችዋለሁኝ። እዚሁ ቪዲዮ ላይ ይሄ ይሄን ይመስላል ማለት ነው። ያው ዙሪያውን አሳያችሁ። ይሄ ደግሞ የታጠረው ዛፍ ያለበት ማለት ነው። ሁለት ነጥብ ነው እየተባለ ያለው ያው የተወሰነ ሳላው አካባቢና የምኝታ ካላሱ ቀለም ተደርጓል፣ የቡዥድ ኮርኔስ ተደርጓል። ሁለት ነጥብ ነው ወገው እየተጠራ ያለው በተቀራራቢ ነው አካባቢ ነው እንትኑ ቤቱ ማለት ነው። ዴፈርጌና ያለው እና ሌሎችንም ቤቶች በሰፊው እቀርጻለሁ ብዬ አስብ ያለሁ። ለአሁኑ ይህን ይመስላል። ሌፈርጌን እዩት፣ እንደምታዩት ነው። በተረፈ ለሁላችሁም አረብ ሀገር ላላችሁ ወንድሞች እህቶቼ ኸይሩን እመኝላችኋለሁ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ።